ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ሙልኮይም ናሽናል ፓርክ ነው ያለሁት። ያው እንግዲህ ብዙ እንስሳቶች አሉ ብዙ አራዊቶች ምናምን እነሱን የማስጎበኛችሁ ይሆናል። እስኪ የተለያዩ እንትኖችን ላስጎብኛችሁ ወደ ቪዲዮ እንግባ። ይህን አካባቢ ተመልከቱት። እንትኖቹ ይሆናል ደስ የሚል ነገር አላቸው። ያቺ እንጉዳይ ናት። ያቺኛው አቀይ እንትን ያላት ማለት ነው። ሌላው ያው ከመግቢያው ምናምን ይህን ይመስላል። ከዘንድ ገና ደግሞ ወደ እዚህ ስንመጣ ኤሊ ኤሊ እዚህ ውስጥ ናቸው። እያ ኤሊ ናቸው እዚህ ውስጥ ያሉት ሁሉም።

ውብ እና ማራኪ የሆነ ኤሪያ ነው። አሁንም እንደዚሁ ወደፊት እንሄዳለን። ነብር፣ አንበሳ፣ ጅብ የተለያዩ የሌለ እንትን የለም። ሁሉም የሚባሉ በሚባሉ እንትን ይኖራሉ የዱር አራዊቶች። ከዛም ማሻላ፣ እነዚህ የምትመለከቷቸው ከጀርባዬ በጣም ደስ የሚሉ እንትኖች ናቸው። አይፈሩም። ሰው ሰው ነው የሚመስሉት። ደግሞ ጅራታቸው ራሱ አንድ የሚይዝ ነው። ሰው ነው የምትመስሉት፣ እጅ ራሳቸው ራሱ አንድ ይሆን እንደ አንድ ራሱን የቻለ መያዣ ነው የሚጠቀሙት። መንጠላጠልተው ይወዳሉ። እነዚህ ደግሞ ኦኬ፣ እነዚህን ቪዲዮ ጨርሰን ወደ ሌላዎቹ ደግሞ እየተጓዝኩ ነው። እነዚህ ዳክዬዎች ምናምን አሉ እዚህ አካባቢ ላይ። እንዲህ አይጥም እዚህ ለቱሪስት መስህብነት ለእንትን ለምንድን ነው ለቱሪስቶች ተቀምጠው፣ ግን እነዚህ አይጦች ለየት ይላሉ መሰለኝ። የሆነ መልካቸው የሆነ ውብ ነገር ነው። እነዚህ እንደዚህ ጨርሰን ወደ ወደ ሌሎች እንትኖች ተሸጋግር ያለው እዚህ ጋር ደግሞ ሰጎን አለ። በጣም ትልልቅ ናቸው። በጣም ግዙፍ ናቸው። እሺ እዚህ ደግሞ ያየሁት ነገር ትንሽ የሚያስፈራ ነው። እባብ እዚህ ውስጥ ይገኛል። ይህን የመሰለ እባብ አለ። እንግዲህ እባብ የምትፈሩ ሰዎች ያው ይህንም ባታዩት ይመረጣል። ያው በባህሪው በጣም አስጨናቂ ነገር ነው። ከዛም ይሄንን አያት አድርጌ ወደ ሌላው ተጓዝኩኝ። ብቻ ያለለ ነገር የለም። ያው ይሄ እንኳ ዝሆኑ ትክክለኛ ህይወት ያለው አይደለም። ዝም ብሎ አርቲፊሻል እንትን ይሰሩት ነው። እዚህ ጋ ቀጭኔ አለ። እዚህ ጋር ደግሞ ቀጭኔዎች አሉ። ይህንን ይመስላሉ። ዋል ያለ እዚህ ብቻ የሌለ ነገር የለም። ወደዚህ ውስጥ ስንገባ ደግሞ ውስጥ ላይ እዚህ ነብር አለ። እዚህ ጋ ነብር አለ እና

እነዚህ ምንድን ናቸው? አይተህ ሰይድ እነዚህ ምንድን ናቸው? ቀጣይ ወደ ወደ አንበሳ ቦታ እንሄዳለን ሄዳለን። ከጦጣዎች ሰፈር መጥቻለሁኝ። ጦጣዎቹ ጋር ያለሁት እዛ አምስት ብር ነው አለ።